ልገውንና ለሀገራችን ቁልፍ በሆነው የኢኮኖሚ ዘርፍ በግብርና ሙያ ሰልጥናችሁ ለዛሬው ዕለት የበቃችሁ ውድ ተመራቂዎች እንኳን ለዚህ ቀን አደረሳችሁ፣ እንኳን ደስ አላችሁ። በኮሌጃችን የሚከናወነውን የስልጠና መርሃ ግብር ከማሰልጠን ባሻገር በመቃኘት ብቁ ዜጋ በማፍራት ተልኳችንን እንድንወጣ ለማስቻል በአዲስ እቃቤ በአዲስ እሳቤ እየሰራን እንገኛለን። ኮሌጁ የሥልጠና ጥራትን ለማረጋገጥና የኢንዱስትሪን ፍላጎት ለማርካት ተግባር ተኮርና የኢንተርኔት ሳቤ ላይ የተመሰረቱ የሥልጠና ሥራዎችን በማከናወን የገጠሩን ማህበረሰብ የኑሮ ደረጃ ሊያሻሽል የሚችል በመካከለኛ ደረጃ የሰለጠነ የግብርና ባለሙያ በማፍራት ላይ ይገኛል። ኮምቦልቻ የግብርና ሙያ ትምህርት ስልጠና ኮሌጅ በምስራቅ አማራ ብቸኛ ኮሌጅ ሲሆን ከተቋቋመበት ከ1970 ዓም ጀምሮ በተለያዩ የግብርና ሙያዎች ማለትም በመጀመሪያ ዲግሪ 3090፣ በዲፕሎማ 2407፣ ከደረጃ 2 እስከ 3 1502፣ እንዲሁም በደረጃ 4 844፣ በድምሩ 7843 ብቁና ተወዳዳሪ ባለሙያዎችን በማፍራት ለግብርና ክፍለ ኢኮኖሚው የበኩሉን ሁሉ አስተዋጽኦ ያደረገ አንጋፋ የስልጠና ተቋም ነው። በአብክመ ግብርና ቢሮ ስር በክልሉ በተለያዩ ቀበሌዎች በግብርና የልማት ጣቢያ ባለሙያነት ተመድባችሁ የግብርና ስራችንን በማዘመን የግብርና ምርትና ምርታማነትን ለማሳደግ ከብርቅዬ አርሶ አደራችን ጎን ተሰልፋችሁ የልማት አርበኝነትን ተልዕኮ እየተወጣችሁ ያላችሁና ከአስርተ ዓመታት በላይ የደረጃ አራት የስልጠና ዕድል እንዲሰጣችሁ እልህ አስጨራሽ ትግል ስታደርጉ የነበራችሁ ውድ የዕለቱ ተመራቂዎች ጥያቄያችሁ በግብርና ሚኒስቴር እንዲሁም በግብርና ቢሮ በኩል ተቀባይነት አግኝቶና ህልማችሁ ተሳክቶ እንኳን ለዛሬዋ የምረቃ በዓል በሰላም አደረሳችሁ። በተቀመጠው የስልጠና ምርሃ ግብር መሰረት ምዝገባ አከናውናችሁ ስልጠና እንድትጀምሩ በበላይነት ስታስተዋብሩ የነበራችሁ የግብርና ቢሮ ከፍተኛ አመራሮች፣ በወረዳው የምልመራና መረጣ ተግባር ስታከናውኑ በየደረጃው ያሉ የሲቪል ሰርቪስ ጽፈት ቤት ኃላፊዎችና ባለሙያዎች ያለኝን አድናቆትና ምስጋና እንዳቀርብ ይፈቀድልኝ። የሶስት ወራት የስልጠናና የሙያ ማረጋገጫ ብቃት በሚገባ አጠናቃችሁ በዛሬው ዕለት ለምረቃ የበቃችሁ ውጩ ተመራቂዎች መረጃ በአሃዝ ለመግለጽ እፈልጋለሁ። ወንድ 452፣ ሴት 446፣ በድምሩ 903 ሰልጣኞች ናቸው። ሁሉም ሰልጣኞቻችን የሀገር አቀፍ የሲኦሲ ምዘና ላይ የተቀመጡ ሲሆን በኮሌጁ መምህራንና በራሳቸው በተማሪዎች ጥረት 99 በመቶ የሚሆኑት በምዘና ተሳክቶላቸዋል። የዛሬ ተመራቂዎች እንደተመረቃችሁበት የሙያ መስክ በየሙያችሁ የበኩላችሁን ሀገራዊ አሻራ በማሳረፍ በኩል ባለተራዎቹ እናንተ የዛሬ ተመራቂዎች በመሆናችሁ በየተሰማራችሁበት ይህንን ሀገራዊ አደራ እንደምትወጡ ባለሙሉ ተስፋ ነኝ። ውድ ተመራቂዎች እንዲሁም የዕለቱ ተጋባዥ እንግዶች፣ ኮሌጃችን ከስልጠና በተጨማሪ የተለያዩ የማህበረሰብ አገልግሎት በማከናወን ላይ ይገኛል። በቀጣይም ግብርናን ከማዘመንና በሌማት ትሩፋቱ በተመረጡ ፓኬጆች ክህሎት መር አጫጭር ስልጠና እንዲሁም ቴክኖሎጂ አቅርቦት ላይ ትኩረት አድርገን የምንሰራ መሆኑን አረጋግጣለሁ። ተመራቂዎችና የኮሌጅ ማህበረሰብ ለዛሬው ትልቅ የደስታ ቀናችን በመብቃታችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን እያልኩ ቀጣይ ህይወታችሁ የተሳካ እንዲሆን ልባዊ ምኞቴን እገልጻለሁ። በድጋሚ እንኳን ደስ ያላችሁ፣ ኮንግራጁሌሽንስ። እኛ በእናንተ ፊት ቀርቤ የእንኳን ደስ አላችሁ መልዕክት እንዳቀርብ ስለተጋበሱ በአብክመ ግብርና ቢሮ ስምና በራሴ ስም እጅግ አመሰግናለሁ። እንኳን ደስ አላችሁ። በመቀጠል ግብርና አሁንም በሀገሪቱ ኢኮኖሚ የአንበሳውን ድርሻ የሚወስድ ከመሆኑ ባሻገር የአብዛኛው ማህበረሰባችን የኑሮ መሰረትን ጭምር ነው። ባለፉት አመታት በተሰጡ የግብርና ኤክስቴንሽን ግልጋሎቶች የተመዘገቡ በርካታ ውጤቶች ቢኖሩም በታሰበው ልክ ግን ግብርናውን ማዘመንና ትራንስፎርም ማድረግ አልተቻለም። ለችግሩ ከሚጠቀሱ ዋና ዋና ምክንያቶች ደግሞ የግባትና ቴክኖሎጂ አጠቃቀም ውስንነት፣ በተለይ ሜካናይዜሽን አጠቃቀም የግብርና ስራው በሚፈለገው ልክ በምርምር ስራዎች አለመደገፍ፣ የኤክስቴንሽን አገልግሎቱ ጥራትና ተደራሽነት ችግር በየደረጃው የባለሙያዎች የእውቀትና የክህሎት ክፍተት በተጨማሪም የቁርጠኝነት የስራ ፍቅር መጓደልና ዋና ዋና ተጠቃሽ ምክንያቶች ናቸው። እኛ ዓለም በሰለጠነበትና ባደገበት መንገድ ተጉዘን ሀገራችን ወደ ቀደመ ገናናነቷ መመለስ ሲገባን እንዳለመታደል ሆኖ አሁንም በዘመናዊ መሳሪያ እየተዋጋን በባህላዊ መሳሪያ የምናርስ ሆነናል። ውድ ተመራቂዎች እንዲሁም የዚህ ፕሮግራም ታዳሚዎች ክቡራትና ክቡራን በቀጣይም ግብርናችን የህልውናችን ማረጋገጫ አይነተኛ ዘርፍ ሆኖ ምርትና ምርታማነትን በማሳደግ የማህበረሰቡ ህይወት እንዲቀየር በከፍተኛ ትኩረት የሚሰራ ሲሆን ይህን ግብ ለማሳካትን ደግሞ ዋናው ቁልፍ ሚና የሚጫወተው በየደረጃው ያለው የግብርና ባለሙያ እንደሆነ ሊታመንም ባለሙያዎች የሚያነሷቸውን የመልካም አስተዳደር እና የመብት ጥያቄዎች በየደረጃው በመመለስ ባለሙያው በሙያዊ ፍቅር ግዴታውን እንዲወጣ ከማድረግ አኳያ ከላይ እስከ ታች የጎሉ ድክመቶች ተስተውለዋል ከነዚህ ችግሮች ለነዚህ ችግሮች አንዱ ማሳያ የሆነው ደግሞ በክልላችን ካሉት 19ሺህ በላይ የቀበሌ ባለሙያዎች ወደ 12ሺህ የሚጠጉት ወይም 63%ቱ በሌብልና በዲፕሎማ ደረጃ የሚገኙ በመሆናቸው ወቅቱ የሚጠይቀውን የእውቀት የክህሎት አቅም ፈጥሮ ለመደገፍ እንቅፋት ከመሆኑን ባሻገር ከባለሙያዎች የካሬር እድገት አኳያን ትልቅ የምሬት ምንጭ ሆኖ ቆይቷል። ችግሩን ለመፍታት ያለው ዳተኝነት እንደተጠበቀ ሆኖ ባለፉት አራት ዓመታት ክልሉ በተረጋጋ የሰላም ሁኔታ ላይ አለመቆየቱ ደግሞ ለልማቱም ለትምህርቱ ያደረሰው ተጽዕኖ ቀላል የሚባል አይደለም። በመሆኑ የክልሉን ዋና ችግር በመጋራት በአሁኑ ወቅት የፌዴራል ግብርና ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በክልላችን ካሉ የደረጃ ሶስት ባለሙያዎች ውስጥ 903 ባለሙያዎችን በስድስት የትምህርት ዘርፎች ወደ ደረጃ አራት ስልጠናውን ሙሉ ወጭ በመሸፈን ለዚህ እንድትበቁ ስላደረገልን ከፍተኛ ድጋፍ በአብክመ ግብርና ቢሮ ስም እጅግ እያመሰገን፣ በቀጣይም በቀሪ የደረጃ ሁለት ከዲፕሎማ ወደ ዲግሪና ከተቻለም ከዛ በላይ ትምህርቱ በማያቋርጥ መንገድ እንዲቀጥልልን ድጋፋችሁን ተጠናክሮ እንዲቀጥል እንጠይቃለን። እንደ ልፋታችሁ እና አስተዋፆአችሁ ከዚህ በላይ የሚገባችሁ ቢሆንም በበጋ በፀሐይ፣ በክረምት በዝናብና በጭቃ፣ በፀጥታ ችግርም ውስጥ ጭምር ህይወት አስይዛችሁ ለምትሰጡት አገልግሎት ይህ የሚያንስባችሁ እንጂ የሚበዛባችሁ ባይሆንም ከአራት ዓመታት በላይ ተቋርጦ የቆየው የትምህርት እድል የመጀመሪያው ዙር ሰልጣኝ በመሆናችሁ እድለኞች ናችሁና በድጋሚ እንኳን ደስ አላችሁ እንኳን ለዚህ ጠበቃችሁ። ቀጠል የኮምቦልቻ ከተማ አስተዳደር አካላትና መላ ማህበረሰቡ በግቢውና በከተማው አንድም ችግር ሳይገጥማቸው ቆይታቸው እንዲሳካ ላደረጋችሁ ሁሉ በአብክመ ግብርና ቢሮ ስም ላቅ ያለ ምስጋናዬን እያቀረብ፣ ውድ ሰልጣኞቻችን ወደ መደበኛ ስራችሁ ተመልሳችሁ ለአርሶ አደሩ የምትሰጡት የኤክስቴንሽን አገልግሎት ከነበረው በላቀ መንገድ እንዲሆን ለሙያችሁና ለእኒናችሁ እንዲሁም ሳይማር ላስተማራችሁ ድሃ ወገናችሁ ታምናችሁ ምንም ቢቸግረው ጅብ አይበላም ጠጠር፣ እንደምንም ብለ ግብርና ተቀጠር ወደ ተባለለት ገናና ክብሩን ለመመለስ በትጋትና በታማኝነት እንድትሰሩ አሳስባለሁ። በተፋሰስ ልማት፣ በስንዴ ልማት፣ በችግኝ ተከላ ብቻ ሳይሆን በትምህርትም ውጤት እንደምታመሩና እንደሚሳካላችሁ የሚያረጋግጥንበት ነበር። ከጎናችሁነን፣ በርቱ፣ እንኳን ደስ አላችሁ። አመሰግናለሁ ሰባችሁ ተለይታችሁ ልጆች በመያዝ ደከመኝ ሰለቸኝ ሳትሉ ተመርቃችሁ ለውጤት የበቃችሁ ሴት እህቶቻችን እንኳን ደስ አላችሁ። ልጆቻችን፣ ወንድሞቻችን ፈጣሪ እድሜ ጤና ሰጥቷችሁ ለዛሬ ቀን ስላበቃችሁ ከልቤ ደስ ብሎኛል። እንኳን ደስ አላችሁ። አኩርታችሁናል። ሁላችሁም የግብርና ልማት ሰራተኞች፣ ወታደሮች፣ የልማት አርበኞች ደከመኝ ሰለቸኝ ሳትሉ ዝናብ ነው ሳትሉ ጭቃ ነው ሳትሉ ለምግብ ዋስትና ለስርዓተ ምግብ ዋስትና ለኢምፖርት ሰብስቲቲዩሽን ለኤክስፖርት የለፋችሁ የደከማችሁ፣ የቀበሌ ግብርና ባለሙያዎች ጀግኖች፣ የልማት አርበኞች ዛሬ እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እንዲሁም መምህራን፣ የኮሌጁ ማህበረሰብ አባላት ድር ቢያብር አንበሳ ያስር እንዲሉ ተባብረን በመስራታችን በመቀናጀታችን ዩኒቨርሲቲዎች፣ ግብርና ሚኒስቴር፣ ስራና ክህሎት ሚኒስቴር፣ አማራ ክልል ግብርና ቢሮ፣ የከተማው መስተዳድር፣ የተለያዩ አካላት በጋራ ተቀናጅተን እጅና ጓንት ሆነን በመስራታችን ለዛሬ ውጤት በቅተናል። ደስ ብሎኛል። እንኳን ደስ አላችሁ። እንደ ግብርና ልማት ወታደርም የተጣለብንን የምግብና ስርዓተ ምግብ ዋስትናን ለማረጋገጥ በጋራ እንሰራለን። በዚህ ፕሮግራም በመካከላችን ያለውን ክፍተት በማጥበብ እየተናበብን እየተደማመጥን በጋራ ለመስራት በመቻላችን አሁንም ደስ ብሎኛል። በቀጣይም በጋራ ተናበን እንሰራለን፣ እጅና ጓንት ሆነን እንሄዳለን። እኛም ጥያቄዎቻችሁን ለመመለስ የተቻለንን ሁሉ ለማድረግ እየገለጽኩ የተቻለንን ሁሉ ለማድረግ ከዚህ በኋላ ያላችሁን ጥያቄ ለመመለስ ከአማራ ክልል ግብርና ቢሮ ጋር ከተለያዩ አካላት ጋር በቅንጅት እንደምንሰራ ለመግለጽ እወዳለሁ። በራሴና በግብርና ሚኒስቴር ስም በድጋሜ እንኳን ደስ ያላችሁ እያልኩ ከፈጣሪ በታች የእኛን ድጋፍ የሚፈልገውን አርሶአደር ለውጤት ለማብቃት ተቀናጭተን መስራት ይኖርብናል አይደለም? የአሜሪካን አርሶ አደር ጎግል ያደርጋል። የአውስትራሊያ አርሶ አደር ጎግል ያደርጋል፣ ቴክኖሎጂ ያወርዳል። የልማት ሰራተኛ የግብርና ባለሙያ ያና ህልም ነው። ሰባ ሺህ የልማት ሰራተኛ ያለው ከ መቶ ሀያ ሁለት ሺህ በላይ ያስመረቀ አስራ አራት ሺህ በላይ የአርሶ አደር አርብቶ አደር ማሰልጠኛ ማዕከል ያለው ከአስራ ዘጠኝ በላይ የግብርና ኮሌጅ ያለው የግብርና ዩኒቨርሲቲ ያላት አገር ኢትዮጵያ ናት። በተለያዩ የአፍሪካ አገራት የምንመሰገነው፣ የምንሞካሸው፣ የምንደነቀው በእናንተም ጭምር ስለሆነ ከዚህ በኋላ ተረባርበን ለውጥ ለማምጣት የምንሰራ መሆኑን እየገለጽኩኝ ፕሮግራሙ በቀጣይ የደረጃ ሁለት፣ ቀሪ ደረጃ ሶስት፣ የደረጃ አንድ ባለሙያዎችን የምናስተምር መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። ውድ የግብርና ልማት ባለሙያዎች እስካሁን ለመጣው ውጤት እያመሰገንኩኝ በቀጣይም ከዚህ የበለጠ ውጤት እንደምታመጡ ያለኝን ተስፋ እገልጻለሁ። ትልቅ ኃላፊነት ተጥሎብናል። ደግሜ ደጋግሜ ለዚህ ቀን እንኳን አበቃችሁ እንኳን ደስ አላችሁ እያልኩ ንግግሬን አጠቃልላለሁ። ፈጣሪ እድሜና ጤና ይስጥልኝ። እጅግ በጣም አመሰግናለሁ። የነበረ ቆይታ በጣም ጥሩ ነበረ። ከመምሮችም ለእኛን ለማስገንዘብ የነበራቸው ጥረት በጣም ኃይለኛ ነበረ። ብቃትም ለዚህ እንድንበቃ በጣም ጥረዋል። መጨረሻ ላይም ውጤት አስመዝግበናል። ያው ለወደፊትም እዚህ የተማርነውን ትምህርት ወርደን ለሕብረተሰቡ በማገዝ ሳይማር ያስተማረንን ሕብረተሰብ በቅንነት ለማገልገል ያው ወደፊት ቃል ገባለሁ። ውጤት ያው አራት ነጥብ ነው ያመጣሁት። ትምህርት በጣም ፍላጎት አለ። ለወደፊትም ትምህርት ቢመቻችልን ጥሩ ነው ድግሪያችንን በቶሎ ደግሞ እንደዚሁ ትንሽ አሁኑ ላይ ትንሽ ዘጌት ብሏል። ለወደፊት ግን ቶሎ ትምህርታችን ምክንያቱም ጊዜው እየፈጠነ ቴክኖሎጂ ስለሆነ ትምህርታችን ለወደፊት እየተማር ብናሸሽል ጥሩ ነው። የአጠቃላይ ውጤቴ 3.95 ነው። ለወደፊት ደግሞ ልክ እንደዚሁ ድግሪያችንን ቶሎ ተምረን ቶሎ እንድንማርና ጥሩ ውጤት እንድናመጣ ነው ምለ አርሶ አደሮችን በቅንነትና በታማኝነት ማገልገል ይፈልጋሉ። ወደፊት አርሶ አደሮቹ ማለት ነው፣ ምርትና ምርታማነትን ለመጨመር አዳዲስ ቴክኖሎጂዎችንና የተለያዩ አሰራሮችን በመጠቀም ምርትና ምርታማቸውን ከፍ በማድረግ የምግብ ፍጆታቸውን ወይም ስርዓተ ምግባቸውን እንዳሻሽሉ ማድረግ ይፈልጋሉ። የትምህርት ስጣስታሁን ይህን ትምህርት በጣም ስንጠብቆ ነበር። የኗር ነው እና ይሄ ኮሌጅ ለአራት ዓመት ትምህርቱ ተዘግቶ ነበር። በፊት ያው በሰላሙን በመሆነን ጉዳይ ስለነበረ እኛ በጣም በጉጉት እየጠበነው ነበር። ይህን ትምህርት በጣም እየጠበነው ነበረ። እዚህ መጥተን በመማራችን ሰላም አግኝተን ትምህርቱን በመውሰዳችን በጣም ደስተኛ ከስራችን አኳያ አሁን በፊት የሌቭል ስሪ ተማሪዎች ስለነበር በስራም ስለቆየን አሁን ደግሞ ሌቭል ፎርስ ስለጨመር በጣም ይበለጠ በፕራክቲስም በቴዎሪም በተግባር አይተን በደንብ በሚገባ ሰልጥነን ጨርሰን ተማርተን በጣም ይሄ ከምንም በላይ የሚገባ ነገር አሁን እኛ ተዝ እንደጨርስ ህደን ተይ ቀበሌ ያሉትን አርሶአደሮች ህብረተሰቦቻችን በሚገባ በቃ በተማሩ መሰረት የበለጠ ክህሎት አርሶ አደሩን በቃ ቴክኖሎጂ ጭማሪ በመሆን በማድረግ በቃ አርሶ አደሩን ማገልገል ያለብን ነው የማስበው።